እንዳትነክ ያው፣ ምንም ነገር ይሁንሽ፣ በይ የምልሽም ብቻ በይ ዋን መጀመሪያ የኔ ቆንጆ ንግስት አንቺ ይሄን ካልሽ በኋላ እኔ ከፊቷ ላይ ገልጽ አርጋለሁ። አዩ እንግዲህ እቺ ምታያት እኔ ገልጻለሁ። በያ አንቺ በያ ታዲያ ሱመያ ትምጣ ስትያል ነበረ። አልነገርኩሽም እኮ አልሄድኩም። አንቺ ሲኒም ነው እንዴ አንቺ? እንደምን ነበር? አልሄድኩም እዛ። ሱመያ አሁን ገልጽልሻለሁ። ሱመያ መሆኗን ስታውቂት ያለሽ ሱመያ ነች። እንግዲህ እሷ ራሷ። እሺ ሱመያ ነች። አዎ ሱመያ ነች። አዎ አዩ፣ አዩ በይ ዶ አርጊ በቃ ሱመያም በልመና አልቻልኩም ነበረ። በዱአ ተሳካ፣ በጸሎት ተሳካ ማለት ነው። አሁን ትላንት በተለቀቀው ቪዲዮ ይሄ ድራማ ሰራችሁብኝ ምናምን አላለች? በሱ ቪዲዮ የተነሳ በእልህ ምን አሰበች? በቃ እንደውም በእልህ ማለት ነው ለካ እነሱ ተመካክሮ ነው ብላ እኔ ላይ ድራማ እየሰሩብኝ ቢሆን ነው ተስማምተው፣ እንጂ እኔ እየፈለጉኝ አይደለም የእውነት ነው። ስለዚህ በቃ እኔ መታየት አለብኝ፣ መገኘት አለብኝ አለች። በቃ በእልህ ለእልህ ብዬ ነው ተናድጄ ነው ነው ማግኘት ፈለኩት። ልጆችን ማሳያለሁ። በቃ እና እሷ ጋር ልሄድ ነው። በቃ ለምን ይሄንን ሱፍ መቼ መሰልሽ የለበስኩት? ያኔ የመን የሄድኩ ጊዜ ትዝ ይልሻል፣ ለሱመያ መኪና ገጭቼ ሰርፕራይዝ አድርጊ። የዛን ቀን ብቻ ነው በቃ የለበስኩት እሷን የመን ሄጄ እቤት አገኛታለሁ ብዬ በቃ እንደዚህ አብርቼ በዚህ ሱፍ በራሱ ሄጄ በቃ፣ የዛን ቀንም በዚህ ላገኛት ሄጄ ነው፣ ፌንት ነቅዬ በዚህ ነበር ሆስፒታል የገባሁት። ስለዚህ አሁን በዚህ ሱፍ ሄጄ ላገኛት ብዬ እዚህ ሱፍ ለበስኩኝ። አምሮብኛል። ሰዓቱ ራሱ ራሱ ነው። ቪዲዮ እንኳን በስተት ለቀቅሽው፣ ተናድጄ መትቼሽ ነበር። ይቀርታ ኧረ ችግር በሱ። ቪዲዮ በእልህ መጣች እንድትመጣ ነው። እኔን ጠፍጥፈክ ግን ቢሆን እሷን ማግኘት የኔ ዱ አይ ነው። ዱ አረክሽልኝ። አላህ እንደው ሱመያን አደራ ካለችበት፣ እኛ አይናችን አይሰራም። አንተ ማታየው ነገር የለም። ልጆቹን አደራ ብዬ ዱ አይ ጧት ነው ላሉ ማታ ነው። ዛሬ ደግሞ ጁማ ነው። ይሄው ያልጸለይኩ ጸሎት አለ። ዱ አረክሽልኝ። የኔ ጸሎት ነው። ኦኬ እኔ ማልኝ ያረብክ ይየንጀል

አሰላሙ አሌይኩም ወራህመቱ ላይ በረካቱ። ውድና የተከበራችሁ ቤተሰቦቻችን ሰላም ሰላም። እስኪ ሰላም ብያቸው ቤዛ። ሰላም ሰላም እንዴ ናችሁ? ሰላምና ጤና ይብዛላችሁ፣ ወዳቸዋለን። እንግዲህ ከቤዛ ጋራ ተመልሰን መተናል። ዛሬ ደግሞ ተመልሰን የመጣ ነው። ለምንድን ነው ተንኮልን? ሰራ ነው የአዩን ተንኮል፣ ወጣ ነው አዩ። እንግዲህ በተንኮል አልተቻለችም። ተንኮሏን እየበዛና ፈተናዋን እንዳላለፈች እንዳላለፈች ነው የባለፈው እንደዚያ መሆኑ፣ ብዙ ሰዎች እየተናደዱ ነው የሷን ፍላጎት ያዩን ተንኮል እያወቅ እንዴት አብራት ትኖራለ? እንዴት ነው አብራት የሚቀመጠው? ጥለህ ስልክህን ዘግተህ ጥፋህ ምናምን እያሉ ነው ብዙዎች። ምን ትያለሽ? እኔም ትንሽ ነው የቀረኝ፣ ትንሽ ነው የቀረኝ፣ እየመረረኝ ነው ለመጥፋት ማለት ነው ለመጥፋት። ይሄንን ካልክማ ተው፣ ጥሩ አይመጣም። አዎ ልጅቷ ያው ትንሽ እንትን አለባት። ምንድን ነው ትንሽ ይሆናል ሞኝነት ምናምን ነገር እና እድሜ ምናምን ነገር ይመስለኛል፣ ብቻ ልጅነትም ይመስለኛል። ለዛ ለዛ ነው በቃ እንትን አትልም የጓደኝነት ዋጋ እያስከፈለኝ ያለው ምን ይሄ ሁሉ ነው እንግዲህ የመጣውን ነገር እንዳለ እያፈረጠችው ነው። እና እዛ ጋር ተንኮሏ ምንድን ነው? ባለፈው ስንፈተናት እኔና አንቺ አብረን ሆነን ምን ያህል ሱመያን እንዳገኘ ትፈልጋለች በሚለው ነው። አሁንም ደግሞ ደግሜ፣ እስኪ ዛሬ ደግሞ ምንድን ነው ያሰብኩት፣ ከቤዛ ጋር ባለፈው ተደባድቦ እንግዲህ ጠፍጥፋት እንደሌለች ነው ዛሬ ያሰብኩት። ምንድን ነው? ከቤዛ ጋር ለማስታረቅ ነው። በምን አይነት መልኩ ነው ማስታረቃት? ምንድን ነው ምላት? እኔና ቤዛ ተነጋገረን፣ ሄድና አዩን ቤት ውስጥ ጄ፣ ቤዛን ቤት ውስጥ ጄ አስቀምጣታለሁ። አንሶላ ነገር ሸፍኜ በረንዳ ላይ ምናምን ነገር አድርጋለሁ። ከዛ በኋላ ደግሞ አዩን ጠራትና አዩ እላታለሁ። ወደ ውጭ ወጥቻት ሰርፕራይዝ አለኝ ያለውም ሰርፕራይዝ እንደዚህ እንደዚህ ነው። ስለዚህ ሱመያን ባገኛት ምን ያህል ያስደስሻል ነው አዩን ጠይቃታለሁ። ምን ያህል ደስተኛ ትሆኛለሽ? ምን ያህል ደስ ይልሻል ምናምን የሚለውን ጠይቃታለሁ ማለት ነው። ቤዛን በረንዳ ላይ በአንሶላ ሸፍንና ደብቃትና፣ ከዛ በስተ መጨረሻው። ዛሬ ግን ዱላ፣ በጣም ዱላ ነው ድራማ ቲቪ ሁሌ ዲኢቲቪ ላይም ያሰሯት ድብድብ ድብድብ እየተደባደበች ባሏን ነክታ ምናምን ነገር። እኔ ግን በጣም ስለምወዳት ምንም ዓይነት ባህሪዋ ቢሆን ከእሱ አይደለኝም። አንድ ቀን ምናልባት ትመልሳለች ብዬ ተስፋ አደርጋለሁ። እሱማ ያው የሰው ልጅ ተበላሸ ብሎ እንትን ማለት አይቻልም። እንትን ጣትሽን ገማች ብለሽ ቆርጠሽ አትጥይውም አይደል? ማስተካከል ነው። የሆነ የራስሽን ሰው ቀርበሽ እንዲስተካከል ማድረግ ነው። እንዲማር ማድረግ ብለሽ ማስተማር ነው። እና ዛሬ ምንድን ነው ያሰብነው? አዩን እሷን ሸፍነን አንሶላ አልብሰናት፣ ከዛ በስተመጨረሻው ስለ ሱመያ በደምብ ጠይቃት እና እኔ ሱመያን ባገኛት እንገናኝ ብላኛለች። ይሄው በቃ ዘንጬ ሱመያ ጋር ልሄድ ነው። ሱፍ ለብሻለሁ፣ ሱመያ ጋር ልሄድ ነው። ዱአ አርግልኝ እንድንገናኝ ዛሬ ላገኛት ልሄድ ነው ምናምን ነገር እላታለሁ። ከዛ በኋላ እላት እና አዩን ለብቻ ጠርቼ ካልኳት በኋላ ቤዛን በአንሶላ እንደደበቅኳት እንግዲያውስ በቃ ፍላጎችን ልመስማን መስማት ነበረ። እሷ አይሆንም አታገኛትም አለች። አገኛትም ካለች ሱመያ በቃ እንግዲህ መታ ሰርፕራይዝ አርጋናለች፣ አንቺንም እኔንም። ይኸው እንኳን ደስ ያለሽ ብዬ አንሶላ ሷናል። ብቻት ምትገለኝ ይመስለኛል። አሳያታለሁ ማለት ነው፣ አንሶላው ላይ እንድትሸፈነው ከዛ ሱመያችን ነች በቃ ምንም ሳቲ ፊቷን ከመገለጿ በፊት ሱመያዬ እስከዛሬ ከዛሬ ለሰደብኩሽ እስከ ዛሬ ላጠፋሁት ንግስት ሱመያ ይቅርታ አድርጊልኝ በይላታለሁ አስቁም አንቺ ፉለፊት እኔ የምላት ንግስት ሱመያ አከብርሻለሁ ከመገለጹ ፊት ይሄን ካረክሽ በኋላ ነው ሱመያ የምትገለጸው፣ እላትና እሷን ከሁሉ ካወራች በኋላ አንቺን ግልጽ አድርገን ሰርፕራይዝ እንዳታለን። ከዛ እንዳትመታሽ እኔ እጠብቃታለሁ። ከዛ በኋላ ምንድን ነው እናደርገው፣ ሁለታቹ እናስታርቃችኋለን ማለት ነው። ነገር ባለፈው ጎድታሻለች፣ እዚህ ነገር አለ ስለዚህ አሁን እሱን ይቅርታ እንድታረ አላ፣ አይደለ እንድታርቁ ነው። እኔ ያው መጨረሻ ላይ መናገር የሌለብኝንም ንግግር ተናግሬ ሊሆን ይችላል። እሷ እያንዳንዱ የምትጠብቀው ለቀልድ ላይ መስለት ይችላል። ሁሉንም ካንተ አንገል ነው እሷ እንትን ስለምትለው፣ አዎ ስለምትቸኩል ስለምትፈጥንም እረዳታለሁ። ችግር የለም ከይቅርታም የሚበልጥ ነገር የለም ታርቀን ህይወታችን ጓደኝነታችን ቢቀጥል ነው ይሻላል። ስለዚህ ሁለታችሁን ሁለቱን ለማስታረቅ ዛሬ በዚህ መልኩ በዚህ መንገድ መተናል ማለት ነው። እስከ መጨረሻው ከኛ ጋር ቆዩ። ምን እንደምትል ወይስ ዱላ ምናምን ከፈራሽ ከኔ ይዘላ ትመታችሁን የሆነ ነገር ለባብስሽ ትንሽ፣ ቢያንስ የሆነ ነገር ቤት መልበሴ አይቀርም ግዴታ ነው ግዴታ ነው። አዎ በቃ ወይ የሆነ ነገር እንትን ብርድ ልብስ የሆነ ነገር ፕሮቴክተር እንጠቀልልሻለሁ። በጣም ነው የሚያመው እኮ ስትማታ ያማል። እና ውድ ቤት ሰዎቻችን እስከ መጨረሻው እሷ የሆነ ተደብቀ መሰነጥለው ነገር አለ ቦክስ ምናምን ይሰራለች። ገንፎ ስታገነፋ ጡንቻ እያወጣች እና እስከ መጨረሻው ከእኛ ጋር ቆዩ። አመቻችቼ የእጄ ቀርጻታለሁ። ጸልዩልኝ።

ጫሊት ማቀበሉ እንዴ ቢያ እቴም ጀና ሳቢ መሰለሽ ምን መሰለሽ ማለት ፈካት በዱአ በቃ ሱመያም በልመና አልቻልኩም ነበረ በዱአ ተሳካ፣ በጸሎት ተሳካ ማለት ነው። አሁን ትላንት በተለቀቀው ቪዲዮ ይሄ ድራማ ሰራችሁብኝ ምናምን አላለችም። በሱ ቪዲዮ የተነሳ በእልህ ምን አሰበች? በቃ እንደውም በእል ማለት ነው። ለካ እነሱ ተመካክረው ብላ እኔ ላይ ድራማ እየሰሩብኝ ነው ተስማምተው፣ እንጂ እኔን እየፈለጉኝ አይደለም የሆነት ነው። ስለዚህ በቃ እኔን መታየት አለብኝ መገኘት አለብኝ አለች። በቃ በእል ለእል ብዬ ነው ተናድጄ ነው እልይዞኝ ነው አንተን ማግኘት የፈለኩት ልጆችን ማሳያለሁ። በቃ እንገናኝ አለችኝ እና እሷ ጋር ልሄድ ነው ወይስ እንትን ልበል ከረባት እና ለምን ሙቀት ለምን ሙቀት? ብርድ ነው ሙቀት እንደዚህ ያዘ። ሱፍ መቼ መስለሽ የለበስኩት? ያኔ የመን የሄድኩ ጊዜ ትዝ ይልሻል፣ ለሱመያ መኪና ገጭ ሰርፕራይዝ አድርጊ። የዛን ቀን ብቻ ነው በቃ የለበስኩት። እሷን የመን ሄጄ እቤት አገኛታለሁ ብዬ በቃ እንደዚህ አብርቼ እንደዚህ በዚህ ሱፍ በራሱ ሄጄ በቃ ነው። በዚህ ላገኛት ሂጅ ነው። ፌንት ነቅዬ በዚህ ነበር ሆስፒታል የገባሁት። ስለዚህ አሁን በዚህ ሱፍ ሂጅ ላገኛት በየ ሱፍ ለበስኩኝ፣ አምሮብኛል ራሱ ራሱ እና በቃ እንዳትዋሽኝ። አዎ ነገር

እኛ አይናችን ላይ አይሰራም። አንተ ማታየው ነገር የለም። ልጆቹን አደራ ብዬ ዱአይ ጠዋት ነው ላለው ማታ ነው። ዛሬ ደግሞ ጁማ ይሄው፣ ነው ያልጸለይኩ ጸሎት አለ ዱአ ረቅሽልኝ። የኔ ዱአይ እንኳን

እርግጠኛ ነሽ? አዩ አዎ፣ በእውነት በእውነት። እንዴ እኔ እኔ አልጣላትም እኮ ይወዳታለሁ ከልቤ ነው። ይዘሃት ነው አሁን? አሁን ለምን እንደውም ሰዓት ታባክናለህ። እርግጠኛ ነሽ? በቃ እንግዲህ፣ ዛሬ በጠዋት ነበር። እሺ፣ ስለፈቀድሽልኝ፣ ማለት ዱዓ እያረግሽልኝ ስላደርሽ ጂረሙ ከን ኬቲቭ በአንቺ በመለወጥ በጣም ደስ ብሎኛል። ስለዚህ ግን ወደዛ ከመሄድ በፊት እቤት አንድ ሰርፕራይዝ አለኝ። የምር ነው። ምንድነው እሱ? እቤት በቃ አንድ ሰርፕራይዝ አለኝ። እሱን ሰርፕራይዝ ከሰጠሽ በኋላ ከዛ በኋላ ነው በቃ ወደ ሱስ መየጋ የሚሄደው በልወር ነው። በር ላይ ጠብቀኝ፣ እንዳትገቢ ቁልፍ አለ ወደ

ሞታም ቢሆን ተቀብራም ቢሆን አጥንቷን አላው ብሎ ነው። የደስታ የደስታ ፌንት በደስታ ፌንት አ አሁን የውነት ደስ ብሎች ነው ፌንት ነቀልሽ? አዎ ነው ወይስ ሱመያ ጠላች። ራሱ አዲስ አበባ ከአዲስ አበባ ይዣመጣል አይደል? እንዴት በዚህ ፍጥነት! በቃ በጣም ትገርሚያለሽ ግን። እንኳን አየሁሽ። በቃ በረን ወጥ ሲታይ እምበረቱ ብሎኝ በደስታ ደስ ለምን ለምን አንቺ ሴትዮ ግን ጤነኛ ነሽ? አዩ ግን ጤነኛ ነሽ ወይስ ላስመርምርሽ? አሁን አሁንስ እየጠራጠርኩ መጣሁ። ሰው ኮመንት ስር ጤነኛ አይደለችም ሲለኝ እኔ አይ ጤነኛ ነች፣ በቃ የሆነ ሁለተኛ ሚስት ምናም ስለሆነችም ጥላቻም ለሆነ ነገር ምን ሆና ነው ብዬ ነው። ግን አሁን አሁን ሳያየሽ ብቻሽን አይመስለኝም። የምር እኔ ደስ ብሎኝ ነው ጓደኛሽ ወለደች።

ልጅቷን ጠፍጥፈሽ ጆሮ ግንዷን ብለሻት ሐኪም ቤት ሄዳ ታይታ የጆሮዋ ታምቡር የጆሮዋ ታምቡር ተበጥሶ ነበር። በዱላ እጅ ላይ ሰው ላይ ምትሮጪውን ነገር እንደዚህ አይነት ነገር፣ ካገባህ ጀምሮ ቀለበት ካሰርን ጀምሮ በፕራንክ ጀመርከኝ። እሺ፣ የፈለገ ፕራንክ ስቶኒ አትማሪም። ሁሉም ነገር እውነት ቢመስልሽ አንዳንድ እንደነ ነገር ይሄ ወላሂ መተው ቤቴ መተው አጠገቤ ደርሰው የሚነኩኝ ሰዎች አለቃቸው። ቆይ አንቺ እሺ፣ ፕራንክ አንቺ ቢቱቢ የሰራች ነው። እ ፕራንክ አንዳንድ እውነት እንኳን ቢሆን ፕራንክ ነው ብለሽ እንኳን አታልፊው።

የነ ማገኘት መጀመሪያ እኔ ካሜራ አስቀምጬ ነበር፣ ሳውራሽ ነበር። አሁን ደስ ካሜራ አለ ገባሽ አይደለ? እኔ ምንም ነገር እሱ መጀመሪያ አላገኘሁት። ምን ደስ ብሎኝ ነበር፣ ስትወርቂ መጀመሪያ ደስ ብሎሽ ነበር። ምንም ምንም እኔ ከዚህ በፊት ፈልግና ምን ዝም ብለህ እኔን ትፈትነኛለህ? እኔ ፈተና ህይወት ራሱ ፈተና ሆና ብኛለች። ዝም ማን ለማንኛውም ውድ ቤት ሰዎቻችን እንግዲህ ያው አትናደዱ። ዛሬ እንኳን ጸባያት ንሽ ተሽሏል አሪፍ ሆና ብቻ ለማንኛውም መጨረሻ ላይ ፌንት መስራታቸው ብቻ ነው ያጠራጠረኝ እና ይህን ይመስላል። በጣም ስላስታረቅ አይ ካሁን በኋላ እኔ አሁን ልጅቷን እሷን ለማሳከም ለማስመርመር ብር ያወጣሁት እኔ ሁሉ ነገር ብር ታስወጪኝ እኔ ለያሲንም ብር አስወጣሽ ለፍየሉም ያልኩት ነገር